ታላቅ መንፈሳዊ ጉባኤ የአምላካችንን ቤት ከቶ አንተውም። አብ ወወልድ በመንፈስ ቅዱስ አሐዱ አምላክ። በቅዱስ ሥላሴ እንኳን ለደብረ ብርሃን ቅዱስ ሥላሴ አምደ ብርሃን ሰንበት ትምህርት ቤት ዓመታዊ በዓል በሰላም አደረሳችሁ። ከልጅነት እስከ እውቀት የቃሉን ወተት እየመገበች ያሳደገችን እናት ሰንበት ትምህርት ቤታችን ከኅዳር 5 እስከ 7 2018 ዓመተ ምህረት ሰንበት ትምህርት ቤታችን አመታዊ በዓሏን በደማቅ ሁኔታ ታከብራለች። ብዙ አባታችን ሰባኪያና ዘማሪያን በተገኙበት ለሶስት ተከታታይ ቀናት በአውደ ምረት ጉባኤያችን ይካሄዳል። አሳዳጊያችን እናት ሰንበት ትምህርት ቤታችን ዛሬም በፍቅር ልጆቼ ኑ ብላ ትጠራናለች። ለአመታት በተለያዩ ምክንያቶች ሳይጀመር የቆየው የሰንበት ትምህርት ቤታችን የመማሪያ ህንፃ ግንባታ እንደ ቅድስት ስላሴ ፈቃድ ተዳር 7 2018 ዓ.ም ተመረጠ። በብፁሕ አባታችን አቡነ ቀለሜንጦስ የመሰረት ድንጋይ ይቀመጣል። በመሆኑም የሰንበት ትምህርት ቤታችን አባላት ቅዳሜ ለእሁድ አጥቢያ በአዳር መርሃ ግብር ላይ ስለ ሰንበት ትምህርት ቤታችን እንወያያለን፣ እንመክራለን። በዓሉንም በጋራ እናከብራለን። በሩቅም በቅርብም ያላችሁ የሰንበት ትምህርት ቤታችን ፍሬ የሆናችሁ ወንድሞችና እህቶች፣ ኑ የሰንበት ትምህርት ቤታችን ዓመታዊ በዓል በጋራ እናክበር። የደብረ ብርሃን ቅድስት ሥላሴ አምደ ብርሃን ሰንበት ትምህርት ቤት